ሰላም ጤና ይስጥልን ውድ ተመልካቾቻችን አሚኮ ወቅታዊ ዝግጅታችን ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አቶ ጥላሁን ደጀኔ የደቡብ ጎንደር ዞን ዋና አስተዳዳሪ የዛሬ አሚኮ ወቅታዊ እንግዳችን ናቸው። በቆይታችን እንግዲህ በዞኑ በአጠቃላይ ሰላምና ደኅንነት እንዲሁም ደግሞ በልማትና የመልካም አስተዳደር ጉዳዮች ዙሪያ ሀሳቦችን እያነሳን ቆይታ አድርጋለን። አቶ ጥላሁን ጊዜዎትን ስለሰጡን በዞኑ ወቅታዊ ጉዳዮች ላይ ሀሳቦች ሊሰጡን ከኛ ጋር ስለተገኙ ከልብ አመሰግናለሁ። በአማራ ክልል ግጭቶች ከተነሱ በኋላ የደቡብ ጎንደር ዞን የችግሩ ሰለባ ነበረ። እንደጥቅል የዞኑ የሰላም ቁመና አሁን ምን ላይ ነው ማለት እንችላለን? ይህን መነሻ እናርግ። አመሰግናለሁ። ሰላም ለሰው ልጆች ውድ የሆነ ማህበራዊ ሀብት ነው። በዚህ ሂደት ውስጥ ደግሞ ሰላምን የሰላምን አስፈላጊነት የተረዳ ማህበረሰብ መገንባት ከመንግስትና ከመሪዎች ቀዳሚ ተግባራችን እንደመሆኑ መጠን እንደ ክልላችን የሰላም መደፍረስ ከተከሰተ ጊዜ ጀምሮ ህዝባችን አንደኛ የተከሰተው የሰላም እጦት ችግር መንስኤው ምን እንደሆነ መፍትሄ ውስጥ ምን ሊሆን እንደሚችል አጀንዳዎችን ቀርጸን በርካታ ሰፋፊ የህዝብ መድረኮችን ስናወያይ ቆይተናል። በዚህም ሂደት ውስጥ መኩሪያና መመኪያችን ምሽጋችን የህግ የበላይነት መረጋገጥ ነው። የህግ የበላይነት እንዲረጋገጥ ደግሞ መላ የህብረተሰብ ክፍላችን ሰፊ አስተዋጽኦና ጉልህ ሚና መጫወት መቻል አለበት። ለዚህ ደግሞ የሰላምን አስፈላጊነት የተረዳ ማህበረሰብ ለመገንባትና ሰላም ባጣን ማግስት እያጣን ያለውን የልማት የሰላም የሰብአዊ መብት ጥሰት በዝርዝር ነቅሰን በማወያየት አሁን የደቡብ ጎንደር የሰላም ሁኔታ ከነበረበት ውስብስብ ችግር ወጥቶ ወደ ተሻለ ቁመና ላይ በመሸጋገርና ዘላቂ ሰላምን ለህዝባችን ተደራሽ ለማድረግ ቀበሌ ነገሮቻችን ለመትከል የሚያስችል በቂ ቅድመ ዝግጅቶችን አጠናቀን ወደ ተግባር የገባንበት ሁኔታ ነው ያለው። ይህን ስንል ምን ለማለት ፈልጌ ነው? ምንም እንኳን ያልተመቸ ነባራዊ ሁኔታ ውስጥ ብንሆንም፣ አልጋ በአልጋ ባልሆነ ህይወት ውስጥ ሆነን ጥበበኛና ቁርጠኛ አመራርን ጭምር በመፍጠር ህዝባችንን ለመታደግ አዳዲስ ማንነት የገነባንበት ችግሮችን በድል መዋጣት እንድንችል በአንድነት የቆምንበት የጽንፈኛ አመለካከትና ተግባር ምን ያህል በህዝባችን ዘንድ ውስብስብ የሆኑ ችግሮችን እያመጣ እንደሆነ በመገንዘብ በአጭር ጊዜ ለማስወገድ ሰፋፊ ርቀቶችን ይሄድንበት ሁኔታ ነው ያለው። ከዚህ ጋር በተያያዘ በተለይ ከ2016 ዓመት ወዲህ በተለይ በ2017 መስከረም ወዲህ ጥልቀት ያለው ድሎችን ያገኘንበት ሁኔታ ነው ያለው። በደቡብ ጎንደር ውስጥ የጽንፈኛ አመለካከትና ተግባር አላማው መንግስትን በኃይል መገልበጥ ነው። በሂደት ለዜጎች ያልተመቸች ከባቢን ማድረግ ነው። ድህነት እንዲስፋፋ አልሞ መስራት ነው። ተማሪዎች እንዳይማሩ እንቅፋት መሆን ነው። የሰዎች ሰብአዊ መብትና ማህበራዊ እንቅስቃሴን መገደብ ነው። ስለዚህ ህብረተሰቦቻችን ይህን እንዲገነዘቡ ለማድረግ በፈጠርናቸው መድረኮች ህብረተሰባችን የሰላምን አስፈላጊነት በእጅጉ በመረዳት የህግ የበላይነት መረጋገጥ ምን ያህል ዋጋ እንዳለው በሰፊው በመገንዘብ በህዝባችን ተሳትፎ መላ የዞናችን ሀያ ወረዳዎች የወረዳዎቻችን ማዕከል በመንግስት ቁጥጥር ስር በማድረግ ለልማት ለሰላም የተመቸ ሁኔታ ለመፍጠር የህግ ማስከበር ስራችንን በሰፊውና በላቀ ደረጃ በቀበሌ ደረጃ ተደራሽ ለማድረግ ሰፊ አቅም ሆኖ እያገለገለን ይገኛል። በዞናችን ውስጥ ወደ ሁለት መቶ የሚጠጉ ቀበሌዎች እግር በመትከል በተከፈሉ የአመራር መስዋዕቶች በተከፈሉ የጸጥታ መዋቅሮች በተለይ በአብዛኛው ደግሞ እውነተኛ ሀገር ወዳድ የሆነው የኢትዮጵያ ተቋም መከላከያ ሰራዊት የህግ የበላይነት እንዲጸና እንዲከበር እውነተኛ የህዝብ ልጅ መሆኑን ግምት ውስጥ በማስገባት ጥበብ በተሞላበት የሕግ የበላይነት እንዲረጋገጥ ሰፊ ርቀት በመሄድ ዞናችን ከነበረበት የሕግ ጥሰት ውስብስብ ችግር ወጥቶ አሁን አንጻራዊ ሰላምን በማስፈን ወደ ሁለት መቶ የሚደርሱ ቀበሌዎችን ራሳቸውን እንዲችሉ በማድረግ ሰባት ከተማ አስተዳደሮች ራሳቸውን ችለው እንዲንቀሳቀሱ በማድረግ ከሀያ ወረዳዎች ደግሞ ዘጠኙን በዞን አስተዳደር እጅ ሁነው ሕግ እንዲያስከብሩ በማድረግ ራስን ለመቻል ሰፊ ርቀት የሄድንበት ሁኔታ ነው ያለው። ከዚህ ጋር በተያዘ ደግሞ በተለይ የሰላም ጠንቅ የሆኑ ግለሰቦች፣ ቡድኖችም ካሉ ለጠላት አቅም የሚሆኑ ለተዛባ አመለካከትና ተግባር ዘብ የሚቆሙ ኃይሎችም ካሉ በህግ ቁጥጥር ስር እየዋሉ የተሃድሶ ስልጠናና ምክር እየተሰጣቸው ሰላማዊ ጎዳናን ምርጫቸው አድርገው ስራቸውን በማከናወን እንዲሰሩ ሰፋፊ ርቀት የሄድንባቸው ነገሮች እንዳሉ መታሰብ መቻል አለበት ማለት ነው። ስለዚህ አሁን የጀመርነው የሰላም ጎዳና ሰፊ ርቀት በመሄድ ላይ እንገኛለን። በአጭር ጊዜ ውስጥም ደግሞ ለህዝባችን የተነጠቅነውን ሰላም መልሰን ተደራሽ በማድረግ ወደ ሰላም ቀልባችን በማዞር ሁለንተና የብልጽግና እናረጋግጣለን ብለን እየሰራን ነው ያለነው። ክልሉ ውስጥ በተፈጠሩ የጸጥታ መደፍረስ ችግሮች ምክንያት ደቡብ ጎንደር ዞን በጣም ከፍተኛ ችግር ውስጥ እንደነበረ ይታወቃል። አሁን አንጻራዊ ሰላም እየመጣ ነው። አሁንም ግን የሚነሱ ከእገታ ጋር በተያያዘ መንገድ ላይ አስቆመው መዝረፍ፣ እነዚህ የሚባሉ ነገሮች አሉና እዚህ ላይ ምን ተሰራ? የተገኙ ለውጦች ምንድን ናቸው? እነዚህም ብናያቸው እውነት ነው እንግዲህ ደቡብ ጎንደር ከአማራ ክልል ካሉ ዞኖች ጽንፈኛ ኃይሉ በስፋት የሚንቀሳቀስበት በርካታ ወረዳዎችና ቀበሌዎችን በመቆጣጠር ሰፊ ጉዳት ያደረሰበት በተለይ በ2015 መጨረሻዎቹና በ2016 መጀመሪያዎቹ ላይ ሰፋፊ ርቀት በመወድ ህዝባችን በጥልቀት የጎዳበት ሁኔታ ነው ያለው። ጉዳት ካደረሰብን ነገሮች አንዱ የመንገድ ላይ ዘረፋ ያካሂዳል፣ ሰዎችን ያግታል። ቀደም ሲል ወር እስከወር ነበረ። አሁን ላይ ከአስፋልት መንገድ አስወጥተን ወደ ኪስ ውስጥ ያስገባንበት ነባሪ ሁኔታ ፈጥረናል። ይህም ሲባል ፈጽሞ መንገድ ላይ ዘረፋ አስቁመናል ማለት አንችልም። አልፎ አልፎ የሚከሰትበት ሁኔታ አለ። በፀጥታ ኃይላችን ራሳችን የህግ ማስከበር ስራዎችን መስራት አለብን ብለን በማሰብ ከዞናችን በሚገኙ ወረዳዎች በራስ ዘጠኙን ወረዳዎች በመያዝና ህግ የማስከበር ስራ እየሰራ እናለን እና እንገኛለን ቀሪ አስራ አንድ ወረዳዎችን ደግሞ ከመከላከያ ጋር በመሆን ህግን ለማስከበር ስራዎችን እየሰራን ያለንበት ሁኔታ ነው ያለው። አሁን ላይ የእጀባ ስራ ከመከላከያ አንጠብቅም። የመኪና አስቁሞ ዘረፋን በራሳችን መከላከል ችለናል። ለአርሶ አደሮች የማዳበሪያ ስርጭትን ለማጓጓዝ ለማድረስ በራሳችን ሎካል ፎርስ መስጠት ጀምረናል። እነዚህን ነገሮች ከመከላከያ ተረክበን በራሳችን ቁመና ውስጥ ለመስራት እያደረግን ያለነው ጥረት የሀገር መከላከያ ሰራዊት መደበኛ ስራው እንዲገባ መልካም ጅምሮች ያየንበት የህግ ማስከበር ስራችን አጠናክረን የሄድንበት ሁኔታ ነው ያለው። እንዳጠቃላይ የህዝቡ ተሳትፎ ምን ይመስላል? ሰላሙን ለመመለስ የሚደረገውን ጥረት በማገዝ በኩል እንደው ሚናው ምንድን ነው የሚመስለው? የህዝባችን ሚና በተግባር እየታየ የመጣበት ዋነኛው ጽንፈኝ የታጠቀው ኃይል ውስጥ በሰላማዊ በሆነ መንገድ ለመንግስት እጅ እንዲሰጡና ሰላማዊ ህይወት እንዲንቀሳቀሱ ሰፊ ስራ እየሰራ ነው ያለ ከ946 በላይ የጽንፈኛ ያህሉ ከመስከረም ወዲህ በሰላም እጅ ሰጥቶ ከህዝቡ ጋር ሰላማዊ ህይወት እንዲኖር አድርጓል። ይሄ የህዝቡ ተሳትፎን የሚያረጋግጥ ነው። ሰላማዊ እንቅስቃሴን የመሻት ሰላምን በእጁ አድርጎ የመጠበቅ ፍላጎቱ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው። አሁን አንጻራዊ ሰላም ተገኝቷል። ይህን አንጻራዊ ሰላም ደግሞ በዘላቂነት አካባቢውንም ብሎም ክልሉን እንደ ሀገርም የሚኖረን አበርክቶ ይኖራልና እንደ ህዝብ ምን ይጠበቃል? ይህንን አካባቢም ክልሉንም ሰላም ለማድረግ መንግስት ምን ሊያግዝ ይገባል? ህዝብ ያልታከለበት ማንኛውም የፖለቲካም ይሁን የህግም ይሁን የሰላምም ይሁን የኢኮኖሚ እድገትም ይሁን ሊሳካ አይችልም። ህዝባችን ለራሱ በሚጠቅሙ ነገሮች ላይ ግንባር ቀደም ተወናዋኝ መሆን መቻል አለበት። ህዝባችን አሁንም ያለምንም መዘናጋት የሰላሙ ባለቤት በመሆን ተደራጅቶ ሰላሙን ማስፈን አለበት። ሰላሙን መጠበቅ አለበት። ህግ ማስከበር አለበት። ይሄን ለማድረግ ደግሞ በየቀበሌው የግልና የመንግስት ታጣቂዎች አሉ። እነዚህ በምርጥ ሰባ ስልጠናቸውን በመሰልጠን ሰላማቸውን በመጠበቅ ሙሉ ጊዜያቸውን ለሰላም ለልማት መዋል መቻል አለባቸው። ይሄ እንደ ዞናችን አስተዳደርም ወቅታዊ ጥሪያችን ነው። ችግሮችን ሰላማዊ በሆነ መንገድ መፍታት ከሁሉም ዜጋ የሚጠበቅ ነው። የሰላም አማራጭን በሰለጠነ መንገድ እየፈቱ ሰላማችን ማስፈን ከሁላችን የሚጠበቅ የወቅቱ አንጓ ተግባር ይሆናል ብዬ አስባለሁ። መልካም። እንዲሁ እስካሁን ድረስ የሰላምና ደህንነቱን ጉዳይ ነው እያነሳ ነው ያለ ነው። በችግርም ውስጥ ሆኖ የመልማትና የመልካም አስተዳደር ጥያቄዎች ይነሳሉ። እንደ ዞን ህዝብ በየጊዜው የመልማት ጥያቄ ያነሳል። የማህበረሰብን ጥያቄ በመመለስ በኩል እንደው ምን ደረጃ ላይ ነው ዞኑ ማለት እንችላለን? ልማቱን እናንሳ። ከሰላም ስራችን ጎን ለጎን ባልተናነሰ መንገድ እንደውም እንደ አንድ ኦፕሬሽናል ፓርቲ አድርገን የምንመረው ልማት ነው። ዋና ዋና የልማት አውራ ከሆኑ ተቋማትና ዘርፍ አንዱ ደግሞ የግብርና ስራችን ነው። ይሄን የግብርና ስራ ወይም ዘርፍ ለኢትዮጵያውያን ልዩ ባለውለታ ተቋም ነው። ለምሳሌ እንዲህ አይነት የቀውስ ጊዜ ውስጥ በሀገራችን የግብርና ዘርፍ ባይኖር ሀገራችን ከህልውና አደጋ ውስጥ ቅርቃር ውስጥ ትገባ ነበር ብዬ አስባለሁ። ለምሳሌ በ2016-17 ትምህርት ዘመን ህዝባችን ባሳተፈ መንገድ በሰራነው ስራ ወደ 19.7 ሚሊዮን ኩንታል በማምረት ህብረተሰባችን የሰብል የማምረት አቅምን ያሳደግንበት ሁኔታ ነው ያለው። የሰላምና ጸጥታ ከመደፍረቱ በፊት እናሰራጭ የነበረው ማዳበሪያ መጠን ከ450 ሺህ ያልበለጠ ነው የነበረው። በዚህ ችግር ውስጥ ሁነን ግን ከ681 ሺህ ኩንታል በላይ ለአርሶ አደሮቻችን በጥራት በወቅቱ ተደራሽ በማድረግ የምርትና ምርታማነትን መጠን በማሳደግ ደህንነትንም ጭምር ለማስወገድ ሀገራችን ያስቀመጠችውን የማምረት ግብ በተሳካ መንገድ ያሳካንበት የግብርና ስራችን እንደነበር እናምናለን። የበጋ መስኖ ስንዴን በተመለከተ በዚህ ዓመት 30 ሺህ ሄክታር ለመዝራት አቅደን 29400 ሄክታር በመዝራት የዕቅዳችን 98 ፐርሰንት ያሳካንበት ሁኔታ ነው ያለው። የግብርና ስራ ከአንደኛው የርብርብ ማዕከል ወጥተን ወደ ሌላኛው የርብርብ ማዕከል ለመግባት እውቀትን ጥበብን መሪን የሚጠይቅ መላ የአርሶ አደሮቻችን ተሳትፎ ማነቃነቅ የሚጠይቅ ተግባር ነው። በዚህ መንገድ ከመኸር የእርሻ ስራ እንቅስቃሴ ወጥተን ወደ ተፈጥሮ ሀብት ልማት ንቅናቄ ውስጥ ስንገባ ሰፊ ህዝብን የማደራጀት የማንቃት፣ የማሳተፍ ስራ ይጠይቃል። በዚህ ሂደት ውስጥ በዚህ ችግር ውስጥም ሆነ ካሉን 398 ቀበሌዎች ከ301 ቀበሌዎች በላይ የሚሆኑ አርሶ አደሮችን የተፈጥሮ ሀብት ለማሰራ ተሳታፊ እና ሰሪ እንዲሆኑ ማስቻል የቻልንበት ሁኔታ ነው ያለው። ከአርሶ አደር ጎን በመሆን ከምርትና ምርታማነቱ እንዳይነጠል ሰፋፊ የእርሻ ስራ እንቅስቃሴዎችን በማድረግ ምርቱን እንዲያሳድግ ምንጊዜም ከጎኑ በመቆም ሰፊ ርቀት በመሄድ ላይ እንዳለን መገንዘብ መቻል አለባቸው አርሶ አደሮቻችን እስካሁን ድረስ መግባት ከሚገባው የማዳበሪያ መጠን እየገባ ያለው የማዳበሪያ መጠን ወቅቱን ጠብቆ እየመጣ ያለበት ሁኔታ ነው ያለው። በመንግስት በኩል የሚመጣ ማዳበሪያ በግለሰቦች እጅ እንዳይገባ የሚለው ብዙ ጊዜ የሚነሳ ጥያቄ ነው እና በመንግስት በኩል እንደው እንደ ዞን እንደ ደቡብ ጎንደር ዞን በነጋዴ እጅ እንዳይገባ አርሶ አደሩ በቀጥታ መንግስት ባመጣው ተመን ልክ እንዲያገኝ እንደው ምንድን ምን ያህል ቁርጠኝነት አለ ማለት እንችላለን? እንደ መንግስት የተዘጋጁ አሰራሮችም ካሉ እነሱም ብናያቸው። ህዝባችን የሚያነሳው ስጋት ትክክል በጥቁር ገበያ ላይ ከገባ መንግስት ከመንግስት በላይ ሊበላን የሚችል የጥቁር ገበያ ነው በሚል አርሶ አደራችን ተገንዝቦ ጥቆማ መስጠት ጀምሯል። ከዚህ ላይ እየተሸጠ ነው በሚል ጀምሯል። በኮንትሮባንድ ሊሸጡለት ሲገቡ ደግሞ አልገዛም ማለት ጀምሯል። አይገዛም አትግዛ ብለን አለኛ ከምንም በላይ መንግስት ለአንተ መክፈል የሚገባውን መስዋዕት እየከፈለ ድጎማህንም እያጠናከረ ጊዜህና ጉልበትክንም በፍለጋ እንዳታባክን ማዳበሪያ በመጠን በጥራት ወደ አንተ እናደርሳለን በሚል መተማመን ላይ ገብተን እየሰራን ያለንበት በዚህ ሂደት ውስጥ ደግሞ በአመራራችንም ይሁን በባለሙያ አንዳንዶች አጥፊ አሉ። ያልሆነ የፖለቲካ ሰበካ ውስጥ የሚገቡ አሉ። መንግስትን የጨመረብህ በሚል አርሶ አደራችን የሚገባ የተዛባ ግንዛቤ እንዲይዝ አድርገው አልመው የሚሰሩ ግለሰቦች ቡኖች አሉ። በእነዚህም ላይ የማያዳግም እርምጃ ለመውሰድ ሰፊ ርቀት የሄድንበትና ከባለፈው ዓመት ልምድና ተሞክሮ ወስደን በዚህ ዓመት በላቀ ፍጥነት፣ ጥራት፣ ፍትሐዊነት ለማሰራጨት በተለይ የግልላችን መንግስት የክልላችን አስተባባሪ ኮሚቴ በተለይ ርዕሰ መስተዳድራችን ጨምሮ በትኩረት እንድንሰራ የተሰጠን ተልዕኮ ስለሆነ ይህን ተግባር በልዩ የአመራር ጥበብ ውስጥ የምንመራው ለአርሶ አደሮቻችን ከጥቁር ገበያ በጸዳ በፍትሐዊነት ከመንግስት የሚቀርብን ማዳበሪያ ለማድረስ ቁርጠኛ አቋም ይዘን እየሰራን ያለንበት ሁኔታ ነው። ያለ በዚህ ጸጥታ ችግር ምክንያት በጣም ከተጎዱ ተቋማት መካከል ትምህርት ነው። ተማሪዎች አይማሩም። ደቡብ ጎንደር ዞን ደግሞ በተለይ አንዳንድ ቁጥራዊ መረጃዎችን ስናይ በጣም ከፍተኛ ተማሪዎች አሁንም ከትምህርት ገበታ ውጭ ናቸው። ማስተማርን ባይቻል እንኳን ግን ትምህርት ቤቶች እንዲገነቡ አሁንም ጥረቶች እየተደረጉ እንደሆነ መረጃዎችን እያየን ነበረ። በችግርም ውስጥ ሆኖ የተሰሩ ትምህርት ቤቶች አሉ የሚል መረጃ ስላለን እዚህ ላይ ምን ተሰራ የሚለውን ብናነሳ አብሮ በዞናችን ውስጥ ከ1175 በላይ የትምህርት ተቋማት አሉ የመማር ማስተማር ሂደት የሚከናወንባቸው ከነዚህ ውስጥ እስካሁን መማር ማስተማር ያስጀመርንባቸው ቀደም ሲል ምንም አልነበረም። በተለይ በዚህ ዓመት 675 ወይም የዕቅዳችን 57 ፐርሰንት ተቋማት ተማሪዎቻችን ለማስተማር ምዝገባ የተካሄደባቸው ናቸው። ከዚህም ከ175 ሺህ በላይ ተማሪዎች በመማር ላይ ይገኛሉ። ይህንንም በክልላችን ምክር ቤት በተሰጠው አቅጣጫ መሰረት የምዝገባ ጊዜያችንን ማጠናክረን በዚህ ጊዜም ጭምር ቢሆን ምዝገባ እንዲካሄድ አድርገን ሙሉ ተማሪዎቻችን ለመመለስ የትምህርት አመራር በየደረጃው ይህንን ባለቤቱ ነው እንዲሰራ ሰፊ ርቀት እየሄድንበት ያለንበት ሁኔታ ነው ያለው። ስለዚህ በዚህ ሂደት ውስጥ እንደ ክልላችን እንደ ዞናችንም በርካታ ከትምህርት ገበታ ውጭ የሆኑ ተማሪዎች አሉ። የአንድ ሀገር እድገት የሚወሰነው እድገት ተረጋገጠ የሚባለው በማህበራዊ ልማት ስራችን ውስጥ ከ65ና ፐርሰንት በላይ የሚይዘው ማህበራዊ ልማት ነው። ሌሎች ኢኮኖሚክና ሌሎች ዘርፎች ናቸው። በዚህ ሀብት ላይ ርብርብ አድርጎ መስራት የሀገርን እድገት ማስቀጠል፣ የሀገርን እሴት ማስቀጠል፣ የሀገርን ታሪክ ለትውልድ ማስተላለፍ የሚቻለው በትምህርትና በትምህርት ዘርፉ ስለሆነ እንደ መንግስት ቁርጠኛ አቋም ወስዶ ወደነበረበት ለመመለስ ሰፊ ርቀት በመሄድ ላይ እንገኛለን። ህብረተሰባችን በዚህ ችግር ውስጥም ሆኖ በህብረተሰብ ተሳትፎ ከአንደኛ እስከ ሁለተኛ ደረጃ ትምህርት ቤቶችን መገንባት፣ ማስመረቅ ባህሉ አድርጓል። ለምሳሌ ወረታ ከተማ ከፍተኛ ሁለተኛ ደረጃ ትምህርት ቤት ግራውንድ ፕላስ ስሪ ግንባታ ገንብቶ የመማሪያ ክፍሎች በጣም በብዙ ቁጥር የሚገለጹ በርካታ ተማሪዎችን የሚይዝ ግንባታ ገንብቷል። ለሁለተኛ ዙር ነው። ከአሁን በፊትም ይሄን ገንብቷል። ዛሬም እየገነባ ነው ያለው። በሊቦ ከምከም ወረዳ በህብረተሰብ ተሳትፎ እንደዚሁ ግራውንድ ፕላስ ፎር ግንባታ ገንብቶ በማጠናቀቅ ለማስመረቅ ቅድመ ዝግጅቱን አጠናቆ ይገኛል። በአጠቃላይ በዚህ በትምህርቱ መስክ ከ224 ሚሊዮን 461998 የሚጠጋ የትምህርት ፕሮጀክቶችን በመገንባት ለማስመረቅ ርብርብ በማድረግ ላይ እንገኛለን። በጤናው መስክም ከ82 ፕሮጀክቶች በላይ በህብረተሰብ ተሳትፎ መንግስታዊ ባልሆኑና ረጂ ድርጅቶች በተለያዩ ህዝባዊ ድርጅቶች ለመገንባት ከ378 ሚሊዮን ብር በላይ በጀት ተይዞላቸው በመሰራት ላይ የሚገኙበት ሁኔታ ነው ያለው። በመንገድ መሰረተ ልማትም ከ11 ፕሮጀክት በላይ ተይዘው በመገንባት ላይ ያሉ በህብረተሰብ ተሳትፎ እየተገነቡ ያለበት ሁኔታ ነው ያለውና እነዚህና መሰል የህብረተሰብ ተሳትፎች በዘላቂነት እየተገነቡ በዞናችን ውስጥ በህብረተሰብ ተሳትፎ በመንግስት መንግስታዊ ባልሆኑ ድርጅቶች ከ5 ነጥብ 1 ቢሊዮን በሚገመት ፕሮጀክት ስራ ላይ ያሉበትና እንቅስቃሴ በማድረግ ህዝባችን በማሳተፍ ሰፊ ርቀት በመሄድ የህዝባችን ችግር ለመፍታት የመንግስትን አላማና ግቦች ለማሳካት ሰፊ ርቀት በመሄድ ላይ እንገኛለን ማለት ነው። እንደ ዞን ደቡብ ጎንደር ዞን እንግዲህ በቱሪዝም ሀብቱ ደግሞ የሚታወቅበት አንዱ መገለጫው ነው። የቱሪዝም ሀብቶችንም ለቱሪስቶቹ ተደራሽ እንዲሆኑ ወቅቱ ይታወቃል፣ ጫና ያለበት ጊዜ እንደሆነ ይታወቃል። እና ቱሪዝም ላይ ደግሞ እንደው ዞኑን በማነቃቃት ከኢኮኖሚውም ተጠቃሚ እንዲሆን በማድረግ በኩል ደግሞ የታሰቡ የተሰሩ የታሰቡ ስራዎች ካሉ እነሱንም ብናነሳ፣ ይሄ ከባቢ የኢትዮጵያ መናገሻ ከተማ በመሆን ስምንት መንግስታትን በማፈራረቅ ቤተመንግስቶች ሁሉ በዙሪያው የሚገኙበት የታሪክ፣ የባህል፣ የእምነት ቋት በመሆን ለሀገራችን ሰፊ አስተዋጽኦ ያበረከተ ከባቢና መልካም ምድር ነው። ይህንንም ለዓለም ለማስተዋወቅ በተለይ ባሳለፍናቸው አመታትና ወራት በርካታ የሃይማኖት ባህላት ሰላማዊ በሆነ መንገድ የተከወኑበት በርካታ የባህል ውድድሮች ተካሄደው በሀገር አቀፍ ደረጃ፣ በክልል ደረጃ፣ በዞን ደረጃ ብዙ ባህላዊ እሴቶችን አንዱ ለአንዱ ማስተማር የቻልንበት በስፖርታዊ ውድድሮችም አሁን እንደምታዩው ሰሞኑን በሀያ ወረዳዎች የተውጣጡ የስፖርት ልኡካን በዞናችን ውስጥ ገብተው አንዱ ለአንዱ ተሞክሮ በመሆን ሰላምን በማስፈን ተወዳዳሪና ተፎካካሪ በመሆን ሰላምንም ጭምር በመስፈክ ጨዋነት የተሞላበት ስፖርት ውድድር በማድረግ ህዝባችን እንዲዝናና ለሰላም በር እንዲከፍት ዞናቸውን የገጽታ ግንባታ እንዲያደርጉ እርስ በርሳቸው እንዲዋደዱና እንዲፋቀሩ በማድረግ በዞናችን ውስጥ ሰፊ ርቀት እየሄድን ያለንበትና እነዚህ የባህልና የቅርስ ባለቤት የሆንባቸውን ዓለም እንዲያውቋቸው ሰፋፊ ስራዎችን በመስራት ላይ የምንገኝበት ሁኔታ ነው ያለው። እስኪ ወደ መልካም አስተዳደር ጥያቄዎችም እንምጣ። እንደ ዞን አገልግሎት አሰጣጥ ላይ የሚነሱ የመልካም አስተዳደር ጥያቄዎችን ለማስተካከል ህዝብ የሚፈልጋቸው የአገልግሎት አሰጣጦች ዘመናዊና ቀልጣፋ እንዲሆኑለት በማድረግ በኩል ደቡብ ጎንደር ዞን ምን እየሰራ ነው? ከልማትና ከመልካም አስተዳደር ስራዎች አኳያ የመጀመሪያው የመልካም አስተዳደር ችግር መፍቻ ስትራቴጂና ስልት ነው ብለን የምንወስደው የስራ እድል መፍጠር ደቡብ ጎንደር በዚህ ዓመት የመልካም አስተዳደር ችግር መፍታት አለብን ብለን ከያዝ ነው። የኑሮ ውድነትና የስራጥነትን መቀነስ ስትራቴጂና ግብ አድርገን በመሄድ ከ118823 ስራ አጥ ወጣቶችን የስራ ባለቤት እናደርጋለን ብለን አቅደን በግብን የተነሳ ነው። ከዚህ አኳያ እስካሁን ባለንበት ጊዜ ውስጥ ይሄ የጸጥታ መደፍረስና ግርግር ያለም ቢሆን 74770 የሚደርሱ ወጣቶችን የስራ እድል ባለቤት ማድረግ ችለናል። ከዚህ ውስጥ ቋሚ የሥራ ዕድል 54717 ወይም እቅዱን 77% ለማሳካት የቻልንበት ሁኔታ ነው ያለው በጣም በዚህ ዓመት ጥሩ ሥራ ሰራን የምንለው የሥራ ዕድል መፍጠሪያ ስትራቴጂያችን በሀገር ውስጥ ብቻ ሳይሆን በውጭም ሀገር ጭምር ማድረግ አለብን ብለን እየሰራን ነው ያለ ነው። በዚህ ባሳለፍነው ነው ሰባት ወራት ውስጥ ከ1824 ስራ ፈላጊዎች ወደ ውጭ ሀገር የሥራ ዕድል ፈጥረን በመላክ ትልቅ ስራ ለመስራት ሰፊ ልምድና እውቀት ያገኘንበት ዓመተ ምሕረት ነው። ሌሎች የመልካም ስራ ችግር የሚፈጠርባቸው ቅድም እንዳልኩ አንዱ ህግ ማስከበር ነው። ህግ እንዲሰፍን አድርገን በሰራነው ስራ ከመስከረም በፊት በዞናችን ከሚገኙ ሀያ ወረዳዎች ስምንቱ በጠላት እጅ የተያዙ ነው የነበሩት። ስለዚህ አሁን ሀያዎችንም ሙሉ በሙሉ የሀያ ወረዳ ማዕከላትን በመንግስት ውስጥ በማስገባት ህዝባችን የመንግስት አገልግሎት እንዲያገኝ ምቹ ሁኔታ ፈጥረናል። ይህ ስንል ሁሉም ሰው ሁሉም ተቋማት በቂ የሆነ አገልግሎት ይሰጣሉ ማለት ማለታችን ግን አይደለም። ምቹ ሁኔታ ግን ፈጥረን አሁን በዚህ ልክ በዚህ ሂደት ውስጥ የመንግስት ሰራተኛ ተገቢን አገልግሎት መስጠት እንዳለበት አገልግሎት አሰጣጥ በመደበኛ አካሂዳችን ብቻ ሂደን ልንፈተውን እንደማንችል አስበን በንቅናቄ ሁሉም አመራር አገልግሎት ተቋሙ እንዲሰጥ ከባለሙያዎቹ ጋር ውይይት አድርጓል። ከማኔጅመንቶቹ ጋር ውይይት አድርጓል። በስራ ገበታው ላይ የተገኝቶ ስምንት ሰዓታት አገልግሎት መስጠት በማይችል የመንግስት ሰራተኛ ላይ አስፈላጊውን እርምጃና ርምት እንዲወስድ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። አሁንም አገልግሎት አሰጣጥ በርካታ ሮሮዎች አሉ። እሱም በጥልቀት እየሄድነ ስራዎችን ለመስራት ሰፊ ርቀት መሄድ እንደሚገባን ህዝባችን በየመድረኩ የነገረን ነገሮች አሉ። ከህገ ወጥነት ጋር በመያየዝ በተለይ ከነዳጅ ማደያ ጋር በመተሳሰር ከአገልግሎት አስጣጥራት መጓደል ጋር በመያያዝ የሚደረጉ ስርቆቶችን ለማስቆም ሰፊ ርቀት መሄድ እንዳለብን ህዝባችን እየጠቆመን ያለበት ሁኔታ ነው ያለ። የህዝብ የመልማት ጥያቄ ከገንዘብ ጋር ይገናኛል። ባለፉት የጸጥታ መደፍረስ ባሳለፍናቸው የጸጥታ መደፍረስ ወቅቶች ውስጥ የገጠመው አንዱ ፈተና ገቢ በትክክል አለመሰብሰብ ነው እና ባለፈው አመት ምን ያክል ጫና ነበረው? ከዛ ጫና ለመውጣት ስምንት ጥረት ተደረገ? የተገኙም ለውጦች ካሉ ደግሞ እነሱም ብናነሳ እውነት ነው። የአንድ ሀገር መንግስት የአንድ ሀገር ህዝብ በዋናነት ያለ ገቢ አንድና ያው ሆኖ መቀጠል አይችልም። ግብር መክፈልም ግዴታ ብቻም ሳይሆን ብሔራዊ ኩራትም ጭምር ነው። ያለ ገቢ የስራ እድል መፍጠር የለም፣ የመልካም አስተዳደር ችግሮችን መፍታት አንችልም። መሰረተ ልማትንም ጭምር መዘርጋት፣ ተደራሽ ማድረግ አንችልም። ከዚህም በላይ የምንመረውን የምናስተዳድረውን መንግስት ሰራተኛ እንኳን ደመወዝ መክፈል አንችልም። ብለን አሟጠን እንደ ዞናችን ሁለት ነጥብ ስምንት ቢሊዮን አመታዊ ገቢ ለመሰብሰብ ግብ ጥለን እየተንቀሳቀስን ልን ያለ ነው። በዚህ ውስጥ እንደነገርኩህ በተሟላ መንገድ ሁሉንም ወረዳዎች በመንግስት ስር ያደረግነው ከመስከረም ወዲህ ነው። አሁንም የገቢ ስራችን በጥልቀት በመሄድ እስካሁን እስካለንበት ጊዜ ድረስ አንድ ነጥብ አንድ ሁለት ቢሊዮን ብር በመሰብሰብ የጠቅላላው የእቅዳችን አርባ ፐርሰንት የሚሆን ግብር ሰብስበናል። እስካሁን ባለንበት ይሄ የገቢ አሰባሰብ ስራችን በምንፈልገው መጠን ልክ ግን አደለ። በጣም ቅድም እንዳልኩ ተደራሽ ያላደረግናቸው የገጠር ቀበሌዎች አሉ። በህግ መዛባት ምክንያት አገልግሎት ገቢን በተሟላ መንገድ መሬትን በሊዝ በጨረታ ሽጠ ተግባራዊ ለማድረግ ተጫራቾች ከየትኛውም ቦታ ተንቀሳቅሰው መጥተው ለመጫረት ችግር የፈጠረበት፣ ከዚያም አልፎ ደግሞ መሬት በጨረታ ተላልፎ ለደንበኞቻችን እንዳይተላለፍ ጥላት በሚፈጥረው ጫና፣ በእኛ በአመራራችንም የመፈጸም አቅም መጓደል ምክንያት በዞናችን መሰብሰብ የሚገባንን የገቢ መጠን በሚፈለገው ግብልክ ሰብስበናል ብለን አናምንም። ይሄን ገቢ ደግሞ በቀድነው ልክ ለመሰብሰብ የሚያስችል የሁኔታ ግምገማዎችን ገምግመን በጥልቀት አመራር በልዩ ትኩረት ይዞ ገቢን መሰብሰብ የመንግስትነት ሚናን መዋጣት ከመሆኑም በላይ ግብር ከፋሪዎች ግብር ከፋዮችም የግብር መክፈል ግዴታ ከመሆኑም በላይ ብሔራዊ ኩራትና ክብር መሆኑን ተገንዝበው ኩሩ ዜጎች እንደሆኑ ክቡር ግብር ገባሪ እንዲሆኑ አለመን የህዝቡነት ስራዎቻችን ጭምር በመስራት ወደ ተግባራዊ እንቅስቃሴ ያስገብተን። በተለይ በዚህ ወር መጨረሻ ውስጥ በርካታ መሻሻል እናመጣለን ብለን በሰፊ ወደ ንቅናቄ የገባንበት ሁኔታ ነው ያለው። አሁንም በፀጥታ ችግር ውስጥ ስለሆነ ያለው ክልሉም ዞኑም የፀጥታ ችግሩን በአጭር ጊዜ ለማስተካከል ከህዝብ ምን ይጠበቃል፣ መንግስት ደግሞ ምን አቅዷል? የሚሉትን መውጫ ሀሳብ እናረጋቸው። ብልህ ሰው አይምሮውን ይጠቀማል፣ ጥበበኛ ሰው ደግሞ ልቡን ይጠቀማል። ስለዚህ እኛ ብልህና ጥበበኛ ሰዎች መሆን መቻል አለበት። የመጀመሪያው አሁን ባለንበት ሁኔታ አይምሮውን የሚጠቀም ሰው እውቀትን የሚጠቀም ሰው ችግርን በአግባቡ ተረድቶ የህብረተሰብን ችግር ሊፈታ የሚችል መሪ ያስፈልጋል። አልፎ አልፎ የምንታዘባቸው በንግግርና ባፍ ብቻ የሚኖሩ ሞኞች ናቸው። ህዝባችን ካፍ አልፎ ወደ ተግባራዊ እንቅስቃሴ ህግን ማስከበር መቻል አለበት ለራሱ ሲል መንግስትም ደግሞ ብልህ በመሆን ጥበበኛ በመሆን አእምሮና ልቡን በመጠቀም እኛ መሪዎቹ ጥበበኛ በመሆን አእምሮአችን መንዝረን ቀድመን በማሰብ ሰላም በህዝባችን እንዲሰፍን ከህዝባችን ጋር መተማመን ደረጃችን ማሳደግ አለብን። ባደገ የመተማመን ደረጃ ደግሞ ቀሪ የሰላም አጥፊ የሆነውን ኃይል በሰላም ጎዳና እንዲመጣ ማድረግ አለብን። የሰላም በራችን ክፍት ማድረግ አለብን። በዚህም አድርገን ያገኘነው ድልና ስኬት ቀላል አይደለም። አሁንም ይህን የሰላም በራችን በቀጣይነት ከፍተን መጠበቅ አለብን። ሰላማዊ በሆነ መንገድ ሰላማችንን ለማረጋገጥ ከሁሉም በላይ የችግር መፍቻ ስልት፣ የሰላም ምንነት የተገነዘበ ማህበረሰብ መገንባት አለብን ማለት ነው። እንደ መንግስት መሆን መቻል አለበት ብዬ የማስበው እንደኔም እንደ አንድ መንግስት እንደ አንድ የመንግስት አመራር ስራ መስራት አለብኝ ብዬ የማስበው ሰላምን የተገነዘበ ማህበረሰብ መገንባት አለብኝ። ነገር ለመኖር ዛሬ ሰላም መኖር መቻል አለበት። ሁሉም ነገሮች ሰላማዊ በሆነ መንገድ እንዲፈቱ ሁሉም የየድርሻውን በመዋጣት ከህዝባችን የራቀውን ሰላም መልሰን ለህዝባችን ተደራሽ በማድረግ በአፍሪካ የኢኮኖሚ ተምሳሌት የሆነች ሀገር በዓለም ተጽዕኖ ፈጣሪ እንድትሆን በእጅጉ ሰላም ያስፈልገናል። ከውስጥም ከውጭም የሚያንዣብቡ ሀገራችን እንድትለማ የማይፈልጉ ጠላቶች በሙሉ ዛሬ ላይ በየስርቻው ውርውር ማለት ፈልገዋል። ይሳካላቸዋል ማለት ግን አይደለም። ትናንት አድዋን ማስታወስ እንችላለን። ትናንት ካራማራን ማስታወስ እንችላለን። እኛ ኢትዮጵያውያን ምንም እንኳን የልዩነት አጀንዳ ቢኖረንም በሀገራችን ለሚመጣ ማናቸውም ጠላት አንድ ሆነን መቆማችን ታሪክ ምስክር ነው። በሂደትም የማይሳካላቸው ነገር ግን የሚቃዣቸው ሰዎች ከወዲ የኢትዮጵያን ምንነትና ታሪክ ተገንዝበው ራሳቸውን ሰከን ባለ መንገድ ማየት መቻል አለባቸው። እኛ ሁሉም ችግሮች ሰላማዊ በሆነ መንገድ እንዲፈቱ እንፈልጋለን። ከዚህም በላይ ግን የውስጣችን ችግር ሰላማዊ በሆነ መንገድ በመፍታት ሁላችንም በኢትዮጵያዊነት ማቀፍ በአንድነት በፍቅር በሰላም በመቆም የታሪክ ቀንዲል የሆነች ሀገራችን ታሪካዊ ሆና እንድትቀጥል ከታሪክ ጎዳና የሚወጡ ግለሰቦችና ጥቅመኞች ከእንዲህ አይነት ርካሽ ድርጊታቸው እንዲቆጠቡ እያስገነዘብኩ ሰላማዊ በሆነ መንገድ ለመንግስት እጃቸውን ሰጥተው ሰላማችን እንድናጸና እላለሁ። አመሰግናለሁ። አመሰግናለሁ። አቶ ጥላሁን ደጀኔ የደቡብ ጎንደር ዞን ዋና አስተዳዳሪ፣ በአጠቃላይ እንደ ዞን የሰላምና የጸጥታውን ጉዳይ፣ ልማትና መልካም አስተዳደርን የተመለከቱ ሀሳቦችን እያጋሩን ቆይታ ስላደረጉ የዛሬ የአሚኮ ወቅታዊ እንግዳችንም ስለነበሩ ከልብ ነው አመሰግነው አመሰግናለሁ ውድ ተመልካቾቻችን እየተከታተላቸው የነበረው አሚኮ ወቅታዊ ነው። የእለቱ የአሚኮ ወቅታዊ እንግዳችን ደግሞ አቶ ጥላሁን ደጀኔ የነበሩ በደቡብ ጎንደር ዞን አጠቃላይ በሰላምና ጸጥታ እንዲሁም የመልካም አስተዳደር ስራዎችና ልማትን የተመለከቱ ሀሳቦችን ወደ እናንተ ስናደርስ ሀሳብ አስተያየታቸውን እየሰጡን ከእኛ ጋር ቆይታ አድርገዋል። አብራችሁ ስለነበራችሁ ከልብ እናመሰግናለን። ጤና ይስጠልን።